በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላምታችንን እናቀርባለን። ከዚህ በማስቀጠል በቅርቡ በወንጌል አማኝ እምነት ተከታዮች ላይ በጅማ ዞን እንዲሁም በሶማሌ ክልልና አፋር ክልል የደረሱ ስደቶችን አስመልክቶ ያዘጋጀነውን መግለጫ በጽሁፍ እናቀርባለን። በኢፌድሪ ህገ መንግስት አንቀጽ 27 አንድ መሰረት ማንኛውም ሰው የማሰብ የህሊና እና የሃይማኖት ነጻነት አለው። ይህ መብት ማንኛውም ሰው የመረጠውን ሃይማኖት ወይም እምነት የመያዝ ወይም የመቀበል ሃይማኖቱንና እምነቱን ብቻ ወይም ከሌሎች ጋር በመሆን በይፋ ወይም በግል የማምለክ የመከተል፣ የመተግበር፣ የማስተማር ወይም የመግለጽ መብትን ያካትታል በሚለው መሰረት በአንቀጽ ሰባት ቁጥር ሶስት ላይ ማንኛውም ሰው የሚፈልገውን እምነት ለመያዝ ያለውን ነፃነት በኃይል ወይም በሌላ ሁኔታ ለማስገደድ መገደብ፣ ወይም መከልከል አይቻልም ይላል። ይህ የሕገ መንግስት ድንጋጌ ለሁሉም የሃይማኖት ተቋማት በእኩል የሚሰራ ሲሆን አንዱ የሃይማኖት ተቋም የሌላውን የሃይማኖት ተቋም መብትና ነፃነት ሳይነካ የራሱን እምነት ብቻ በተፈቀደለት ልክ ሊያምንና ሊያስፋፋ ይችላል። በግለሰብም ይሁን ደረጃ ቢሆን ከቅርብ ጊዜ ወዲህ ሃይማኖታዊ መልክ ያላቸው ጥላቻ አዘል ክርክሮችና ጸብቀስቃሽ ድርጊቶች በሀገራችን ኢትዮጵያ በማህበራዊ ሚዲያዎች በስፋት ሲሰራጩ ይታያሉ። ይህ ጉዳይ በሃይማኖት ተቋማቶች መካከል ከሚፈጥረው ከፍተኛ ልዩነትና ጥላቻ ባሻገር በሀገር ሰላምና በህዝቦች አንድነት ላይ ሊያመጣ የሚችለው ጉዳት ከፍተኛ እንደሆነ ሊታወቅ ይገባል። ከዚሁ ጋር ተያይዞ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል መስራች አባል በሆኑት በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መዋቅር ስር በጅማ ዞን ሰንጠማ ወረዳ ጋቲራ ከተማ የምትገኘው ማህበረ ምዕመናን ላይ ለእምነታችን ጥላቻ ባላቸው ግለሰቦች ምክንያት ምዕመናን ከፍተኛ ድብደባ ተደርጎባቸው በሕክምና ላይ የሚገኙ ሲሆን የጸሎት ቤቱንም አቃጥለውታል። ጉዳዩን ለጅማ ዞን የመንግስት አካላት አመልክተን አጥፊዎች በሕግ እየተጠየቁ እንዳለና በሕግ አግባብ ውሳኔ ሊሰጥ እንደሚችል የተነገረን ቢሆንም ምዕመናን የጸሎት ቤት ፈርሶባቸው በሜዳ ላይ እያመለኩ በመሆናቸው እና ወቅቱ ክረምት ከመሆኑ ጋር ተያይዞ ጊዜ የማይሰጠው ጉዳይ በመሆኑ የሚመለከታቸው የጅማ ዞን የመንግስት አካላት ይህንን ተግባር በፈጸሙ አካላት ላይ ህጋዊ እርምጃ በመውሰድ በአካባቢው በየወቅቱ የሚደርሱ ሃይማኖታዊ ጥላቻዎች እንዲቆሙ በማድረግ ለህዝቡ ይፋ እንዲያደርግ እንዲሁም የተቃጠለው የጸለቱ ቤት እንዲሰራ እንዲደረግልን እየጠየቅን በተመሳሳይ መልኩ በአፋር ክልል በዱለቾ ወረዳ ውስጥ ባሉ የከሰም ቀበናና በደሆ ቃለ ህይወት ቤተ ክርስቲያን ላይ ግለሰቦች ዝርፊያ በማከናወን በምዕመናን ላይ ከፍተኛ ተጽዕኖ እየተደረገ ይገኛል። እንዲሁም በሶማሌ ክልል በቦምባስ ከተማ በሚገኙ ምዕመናን ላይ ከፍተኛ ድብደባ ተደርጎባቸው ወደ እስር ቤት የተላኩ ሲሆን ይህ መግለጫ እስከተሰጠበት ሰዓት ድረስ በጅጅጋ ከተማ አራት ምዕመናን፣ በቦምቦስ ከተማ ሶስት ምዕመናን በእስር ላይ የሚገኙ ሲሆን የአፋር እና የሶማሌ ክልል የመንግስት አካላት ይህንን ተግባር እንድታስቆሙልን እየጠየቅን ያለፉት ያለ ጥፋት የታሰሩት ምዕመናን እንዲፈቱ እንዲሁም ክልሎች በአንድ ህገ መንግስት የሚመሩ እንጂ የራሳቸው ሃይማኖታዊ ህገ መንግስት የሌላቸው በመሆኑ ሁሉም ሃይማኖቶች በእኩልነት እምነታቸውን የሚያራምዱበት አገር በመሆኑ አስቸኳይ ምላሽ እንዲሰጡበት እያልን የሚመለከታችሁ የፌዴራል መንግስት አካላት ይህ ተግባር የእኔ ሃይማኖት የበላይነት ሊረጋገጥ ይገባል ባዮች በአካባቢያችን ሌላ እምነት በነፃነት ሊንቀሳቀስ አይገባም በማለት ከሃይማኖት አልፈው የሀገር ሰላም ላይ ሁከት በሚፈጥሩ አካላት ላይ ህጋዊ እርምት እርምጃ በመውሰድ ከጊዜ ወደ ጊዜ እየተባባሰ የመጣው የሃይማኖታዊ ጥላቻ እንዲቆም እንዲደረግ እየጠየቅን በሀገር ውስጥና በመላው ዓለም የምትገኙ የወንጌል አማኝ ቤተ እምነቶችና የካውንስሉ መዋቅሮች እንደዚህ አይነት ጉዳዮች በሚፈጠሩበት ወቅት ያለ አንዳች መደናገጥና የጥላቻ ምላሽ ባለመስጠት ፍጹም ሰላማዊና መጽሐፍ ቅዱሳዊ በሆነ መንገድ ብቻ ድምፃችሁን ለሚመለከታቸው አካላት በመረጃ በማስደገፍ እንድታሰሙ እየጠየቅን ወንጌል በስደት ውስጥ አልፎ እዚህ ለመድረሱ እናንተው ምስክሮች ስለሆናችሁ ስደት የወንጌልን አገልግሎት የወንጌል አገልግሎት አንዱ ባህሪ በመሆኑ አገልግሎታችሁን በፍጹም ደስታና ሰላም እንድታከናወኑ መልእክታችንን እናስተላልፋለን። መጋቢት 17 ቀን 2017 ዓ.ም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽህፈት ቤት። አመሰግናለሁ። ጥያቄዎች ካሉ ይቀበላለሁ። የህዝብ ድምፅ ተሰምቷል ወይ የሚል ጥያቄ ነው በሁለተኛ ደረጃ ጉዳቱ የደረሰባቸው ሰዎች እንግዲህ በህክምና ላይ እንደሚገኙ አሁን ከመረጃው ላይ ተሰምተናል እንዲሁም በማህበራዊ ሚዲያ ላይ መሰከታታ ችላል ለእነዛ ሰዎች እንደገና ደግሞ ለወደሙ የቤተክርስቲያን የማምለኪያ ስፍራ አዳራሾች ህዝቡን በማስተባበር ሊደረግ የታሰበ ድጋፍ አለ ወይ ሁሉንም አስመልክቶ አመሰግናለሁ ሌላም

የኛ የካውንስሉ መዋቅሮችም ካውንስሉም በአካል ተገኝተን ህዝቡን እና የሚመለከታቸው መንግስት አካላትን አግኝተናል። ቤተክርስቲያኒቱም በተለይ በጅማ ዞን ያለው ላይ ተገኝታ ርብርብ የተደረገን ያለው ከዛም የተነሳ ነው። የሚመለከታቸው መንግስት አካላትም አብረው ተንቀሳቅሰው አጥጋይ ባይሆንም አጥጋይ ባይሆንም ምላሽ ለመስጠት ጥረት እየተደረገ ነው ያለው። ይሁን እንጂ ህዝቡ አሁን ሜዳ ላይ ነው ያለው፣ በሜዳ እያመለከ ነው ያለው። ክረምት ነው፣ ዝናብ አለ። ሃይማኖት፣ ደግሞ ሰው የራሱን እምነት በፈቀደበት አካል በፈቀደበት መንገድ ሊያመልክ ይችላል። የሃይማኖት ቤትን የጸሎት ቤትን ማቃጠል ከዚህ በላይ ወንጀል የለም። መንግስት እርምጃም ሲወስድ በድብቅ መውሰድ አለበት ብለን አናምንም። እንደዚህ አይነት ነገሮች ተደጋጋሚ እየመጡ ካውንስሉም መግለጫ ከመስጠት ባሻገር ተከታትሎ እነዚህን ነገሮች የማስፈጸም ኃላፊነት ስላለበት ይህን የሰሩ አካላት የተፈጸመባቸው ቅጣት፣ የተወሰነባቸው ቅጣት ምንድን ነው? ይሄንን ጸሎት ቤት ያክል ነገር አፍርሰው አቃጥለው ምዕመናንን ደብድበው ሆስፒታል እስከሚገቡ ድረስ ካደረሱ የነፍስ ግድያ ማለት ነው። ሰዎቹን አልገደባቸውም እንጂ በሕይወት ከዛ የማይተናነስ ነው ስለዚህ መንግስት እንደዚህ አይነት ነገሮች እንዳይደገሙ እንዳይደገሙ የሚወስደውን እርምጃ በይፋ ማሳወቅ አለበት ይሄ እንዲደረግ ከሚመለከታቸው አካላት ጋር እያወራ ነው ያለ ነው ጥያቄው እስኪመለስ ድረስ እንቀጥላለን እንቀጥላለን ክልሉ አለ ፌዴራል መንግስት አለ እናደረጋለን ይሄ ነገር መቆም ካልቻለ መቆም ካልቻለ ሰዎች በሃይማኖት ሰበብ በሃይማኖት መልክ የራሳቸውን ሂድን አጀንዳም በዚህ ውስጥ አድርገው ሊያከናውኑ ይችላሉ፣ ሊፈጽሙ ይችላሉ። ይሄ ደግሞ በሀገር ሰላም ላይ አንድነት ላይ በህዝቦች መከባበር መካከል ላይ ሊፈጥር የሚችለው አደጋ ኪሳራው በጣም እየጎላ ነው። ለዚህ ነው ለፌዴራል መንግስት ጉዳዩን በጥልቀት መርምሮ አይቶ ተከታትሎ በአካልም እዛ መሄድ ካለበትም ሂዶ እንደዚህ አይነት ድርጊት የፈጸሙ አካላት እርምጃ ሊወሰድባቸው ይገባል። መደጋገብ የለበትም። በተለይ ቤተ እምነትን ማፍረስና ማቃጠል ብዙውን ጊዜ የሚታየው ወንጌል አማኞች ላይ ነው። ከወንጌል አማኞች ውጭ እንደዚህ አይነት አደጋ የደረሰበት እስካሁን ብዙ አልታየም። ወንጌል አማኞች ላይ ነው ጸሎት ቤት ማፍረስ ቅርቡም እንደዚሁ ኢሉባቡር አካባቢ አንድ ጸሎት ቤት እንደዚሁ ማፍረስ ማቃጠል አድርገው ሰዎቹንም ጎድሏቸዋል ጎድቷቸዋል። የዞኑ አስተዳዳሪ የወሰደውን እርምጃ አላሳወቀንም። እዛ ላይ ጥንቃቄ ቢደረግ እዛ ላይ ቢሰጥ መግለጫ የሆኑ አይደገምም። ስለዚህ የሚዲያ አካላት እዚህ ያላችሁም ምናልባት ይሄ መልእክት የሚደርሳችሁ በሀገር ውስጥ እንደመለዋል የምትገኙ ማህበራዊ ሚዲያ ላይ በተለይ የምትሰሩ ይሄ መልእክት ለሚመለከታቸው መንግሥት አካል ደርሶ ውሳኔ እስኪያገኝ ድረስ ጥያቄው በተለያየ መንገድ መቆም የለበትም። መሄድ ያለበት የሚዲያ አካልም እስከ ቦታ ድረስ በመሄድ የተለያዩ ፕሮግራሞችን መሥራት ያስፈልጋል። ማለት መሥራት ያስፈልጋል፣ እውነታውን ማውጣት ያስፈልጋል። እውነት ያልሆነን ነገር ነው ማናወጣው እንጂ እውነት የሆነን ነገር ሪያሊቲውን ነገር በአካልም ደርሰን ያገኘናቸው መረጃዎች አሉ። እነሱን በሙሉ ወደ ሚዲያ እናወጣለን። ህዝቡን ለመርዳት ቤተክርስቲያኒቱ አካውንት ከፍታለች። በዛው መሰረት ሁላችሁም ሚዲያ አካላት በሀገር ውስጥ በመላው ዓለም የሚገኙ ቅዱሳን እንዲተባበሩ በተዘጋጁ አካውንት ውስጥ ድጋፍ ማድረግ የጸሎት ቤቱን የተሻለ አድርገን መገንባት እንድንችል ይሄ ማለት አጥፊዎች የሚጠበቅባቸውን አረጉን ማለት አይደለም መስራት ያለባቸው ይሰሩታል። እነሱ ግን ምዕመኑ ደግሞ ተባብሮ እንደ ስደት ባለበት አካባቢ ላይ ድጋፍ በማድረግ የተሻለ ነገር መደረግ አለበት ብለን ስለምናምን በተከፈተው አካውንት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ራሱ ያዘጋጀው አካውንት አለ። በዛ ላይ ድጋፍ ቢደረግ የተሻለ ነው። በጥብቅ የምናስተላልፈው መልእክት የአንድ ሰሞን ኢሹ እንዳይሆን እንዲህ አይነት ነገሮች ምላሽ እስኪያገኝ ድረስ የሚዲያ ዘመቻ መኖር አለበት፣ ቻለንጅ መደረግ አለበት፣ መንግስት እርምጃ መውሰድ አለበት፣ አጥፊ በህግ መጠየቅ አለበት። ስለዚህ ቀለል ቁጥር አይደለም። በወንጌል አማኞች ያለው ድምፅ ለማሰማት የሚያንስ ቁጥር አለም ያለን ስለዚህ ምላሽ እስክናገኝ ድረስ እንቀጥላለን ማለት ነው። ሌላው ለየት ያለ ጥያቄ የተነሳው ምናልባት ከዚህ ጋር አናገናኘ ነው በቅርቡ እንሰጣለን መግለጫ በኢትዮጵያም ወንጌል አማኞች አብያተ ክርስቲያናት ካውንስል የታቀፉ አባል ቤተ እምነቶች ሊተገብሯቸው የሚገባ የጋራ ስምምነት ሰነድ የተደረጉ የስነ ምግባር መመሪያዎች አሉን። ከዛ መካከል አንዱ የቁሳቁስ ሽያጭ ነው ማይፈቀደው። የካውንስሉ አባል የሆነ ማንኛውም ቤተ እምነት ሚኒስትሪ፣ አገልጋይ፣ ዘይት መሸጥ፣ ውሃ መሸጥ አይፈቀድም። ይሄ ማለት ሰው እንደ እምነቱ በዘይት መጸለያ አይቻልም ማለት አይደለም ነገር ግን ዘይት በብልቃት አድርጎ ፎቶ እየለጠፉ እንደ ችርቻሮ አይነት ንግድ ያለው ፈጽሞ ከመጽሐፍ ቅዱስ አስተምሮ ያፈነገጠ የዘይት ሽያጮች ከቅርብ ጊዜ ወዲህ እንደገና እያገረሹ እየተበራከቱ እንደመጡ ይታወቃል። ምዕመናንም ከዚህ ነገር መጠበቅ አለባቸው። ለምንድን ነው ምዕመናን የሚገዙት? ቤተ እምነቶችን ማስተማር አለባቸው። ኖርማሊ ዘይት የሚሸጡትን ሰዎች ማገድ፣ መቃወም፣ ማስቆም የካውንስሉ ኃላፊነት ነው። በተለያየ አጋጣሚ አዲስ አበባ እንዲሁም ከአዲስ አበባ ውጭ ያላቸው ያሉ የካውንስሉ አባላት ዘይት መሸጥ እንደማይችሉ ከዚህ ቀደም ነግረናል። አሁን ዘይት የሸጡ ያሉ ተቋማትና ግለሰቦች ዝርዝር መረጃዎች ተጠናክረው ደርሶናል። በዚሁ መሰረት በቅርቡ ተወስ ነው ለሚዲያ ይፋ ይደረጋል። ያው ደንባችን ላይ በተቀመጠው መሰረት የሚገባውን አይነት ውሳኔ እናስተላልፋለን ማለት ነው። ምዕመናንም ከዚህ መጠበቅ አለባቸው። ሌላው እንደው ባይነሳም ለሚዲያ አካላት ማንሳትም አንዳንድ አካላት ስለሚጠብቁ መናገሩ ጥሩ ነው። ይሄ ኮንፈረንስን አስመልክቶ ሲካሄድ የሚደረግ አጀብ በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ፣ ይሄ የወንጌል አማኞች አስተምህሮ በፍጹም እንቃወማለን። እንደዚህ ዓይነት ነገር እኛ አንደግፍም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲዘው አጀብ ፈጥረው ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ እስኪመስል ድረስ እንደዚህ ማድረግ ተገቢ ነው ብለን እናምንም። ይሄ እንደዚህ ማድረጋቸው ለወንጌል አማኞች ክብር መስጠትም አይደለም። የመቃብር ስፍራ አቶ የሚቸገር ምዕመናን ስላለ የመንግስት አካላት እሱን እሱን ያርጉልን። አንድ ነቢይ በመኪና እና በመሳሪያ ከሚያጅቡልን የጸሎት ቤት አቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። የመቃብር ስፍራ አቶ የሚቸገር ብዙ ህዝብ አለ። መንግስት እሱን እሱን ይስራልለኛል። አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው፣ ሰራዊቱ የመንግሥት ነው እና ከተማው ላይ አንድ ሀይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደሉም። እሱ ላይም ካውንስሉ እርምጃ ይወስዳል። እንደዚህ እንደዚህ የሚያደርጉ አገልጋዮች፣ የተለያየ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው እኛ ይሄን የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም፣ መጽሐፍ ቅዱሳዊም አይደለም። ምንድን ነው ትርጉሙ? በመሳራት አጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድን ነው ትርጉሙ? መጽሐፍ ቅዱሳዊ ቤኔፊቱ ቫሊዩ ምንድን ነው? እሱ ነው ትርጉም አልባ ነው ለእኛ። ስለዚህ እኛ ኢየሱስ ክርስቶስ ባልሄደበት መንገድ፣ ከመጽሐፍ ቅዱስ ባልተማርነው መንገድ፣ በዚህ መንገድ ግርግር ፈጥረን መሄድ ሌላ መልእክት አለው። እንግዲህ ስጋት አለ ማለት ነው። በመሳራት አጅቦ የገባ አንድ አገልጋይ ከተማው ላይ የሚፈራው ወይ ከህዝብ የተበደረው ገንዘብ አለ ወይ ከዚህ ቀደም ከህዝቡ ወስዶ ያስቀረው ነገር አለ። ስለዛ ከተማ ላይ አደጋ ሊያደርስበት የሚችል የሆነ አካል አለ ማለት ነው ታጅቦ ከገባ። ሰላም ከሆነ ወንጌል ሊሰብክ የሚገባ ከሆነ ወንጌል ሊያገለግል የሚገባ ከሆነ ምን ያስፈልጋል? ለምንስ ብቻውን አይሄድም? አጃቢዎችስ ምን ያደርጋሉ? ምን ያስፈልጋሉ? አምስት ስድስት አጃቢዎች አንዳንዱ በጌታ ናቸው። ሌሎች ደግሞ ያላመኑ አጃቢዎችንም ይዞ የሚሄዱ ሰምተናል። ሽጉት ታጥቆ መሳሪያ ታጥቆ የቪኤት ጋጋታ አሰልፎ በጣም ግርግር ፈጥሮ ወደሆነ ከተማ መግባት ምናልባት የህዝቡን ቴንሽን በመስረቅ ገንዘብ ለማሰባሰብ የሚጠቀሙበት መንገድ ሊሆን ይችላል የሚል ግምት አለን። ስለዚህ እንደዚህ አይነት ነገሮችን ሁሉ አስመልክቶ በቅርቡ እንሰጣለን መግለጫ። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይህን ኮምፕሮማይዝ አናረግም። ምክንያቱም በካውንስሉ አብረን በጋራ ስናመልክ፣ በጋራ ስናገለግል፣ በጋራ ስንታቀፍ ካውንስል ለእንደዚያኑ ነገሮች ጥላ ሆኖ አይደለም። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ ነግረናል። ተደጋጋሚ በአካል ተነግሯቸዋል፣ በጽሁፍ ተነግሯቸዋል። ሰርተፊኬት ሲወስዱ ፈርመዋል። ይህ ሁሉ ተደርጎ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት፣ ዘይት መነገድ በካውንስሉ ፈጽሞ ስለማይፈቅድ፣ ችርቻሮ፣ እሱን የሚፈልግ ሰው ካለ ሱቅ ከፍቶ ማከፋፈያ ከፍቶ አራርጎ የዘይት ማከፋፈያ ከፍቶ እዛ መክፈት ይችላል። በራሱ ንግድ ፍቃድ ከመንግስት ወስዶ ይችላል ማከፋፈል። በካውንስል ፍቃድ ግን አይቻልም። ዘይት የመነገድ ፍላጎት ያለው ሰው ካለ የዘይት ፍቃድ አውጥቶ ከመንግስት ከንግድ ቢሮ መነገድ ይችላል። ከዚህ ውጭ ግን በካውንስል ፍቃድ ዘይት መሸጥ አይፈቀድም። በዘይት ግን መጸለይ ይቻላል፣ ችግር የለውም። መጽሐፍ ቅዱሳዊ ነው። ዘይት ቀብቶ መጸለይ ይቻላል። እኛ እያልን ያለነው የአንድ ሊትር ዘይት አንድ ሺህ ቦታ ከፋፍሎ ብልቃጥ ላይ ፎቶ ለጥፈው በዚህ ከጸለክ ትፈወሳለህ እያሉ ለሰዎች ማስተማር የስተት ትምህርት የስታት ልብ የሚባለው ነው እና ህዝቡ የእግዚአብሔርን ቃል እንዳይሰማያ፣ ህዝቡ ወደ እግዚአብሔር እንዳይቀርብ፣ ህዝቡ ከእግዚአብሔር ጋር ጤናማ ነገር እንዳይኖረው የሚያደርጉ ናቸው። ለዚህ ነው ግርግሩንም የሚፈጠርበት ምክንያት አንዱ ይሄ ነው እና በዚህ አጋጣሚ ለሁሉም ክልሎች የማስተላልፈው መልእክት እንደዚህ አይነት ጥሪ ሲደረግላቸው አጀብ መሳሪያ ይዞ ማጀብ ተገቢ አይደለም ተገቢ ስላልሆነ ኦፊሻሊ ደብዳቤም ጽፈናል፣ ለሁሉም ክልሎች ይሄ ነገር ቢጠየቁም እንኳን የመንግስት አካላት እና በተለይ ሴኩሪቲ አካላት ከዚህ ነገር ትንሽ ጠበቅ ቢሉ። ኮንፈራንስ ከተካሄደ ሰው ከፍት መገፋፋት ስላለ ሰው እየፈተሹ ሊያስገቡ ልሱ ይጠበቅ ይችላል። እኛ ያለን ውስጥ እሱ ነው። አንድ አገልጋይ ሲገባ ግን ለአገልጋይ አቀባበል ለማድረግ ስድስት ሰባት ፓትሮል መሳሪያ ይዞ አገልጋዩ መሀል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮ ውጭ ነው። አይፈቅድም። የኛ አስተምሮ ስለማይፈቅድ ይህንን ነገር እንዲያቆሙ ሲጠየቁም እነሱ ኖ እንዲሉ። በዚህ አጋጣሚ ለእነሱ መልእክት አስተላልፋለሁ። ዘይት የምትሸጡ አገልጋዮችም አቁሙ፣ አትሽጡ። በዘይት ግን ጸልዩ። ሊስት አድርገናል። እዚህ ውስጥ ያሉትን አገልጋዮች በቅርቡ ይፋ እናደርጋለን። አመሰግናለሁ።